ምን አጋጠማቸው? ምን ሆኖ ነው? አንዳንዶቹ ደግሞ ብሩኬና ሞት ነው የሚሉም አሉ። እና ለሰው ልጅ እንግዲህ መጥፎ ነገር አንመኝም። ደግሞ ፈጣሪ ከመጣው ደግሞ መቀበል ነው። ነገር ግን ጥሩ ጥሩ ነገሩን መመኘት አሪፍ ነው ብዬ አስባለሁ። ግን አለ ብሩኬ ስቶሪ ላይ እያደረገ ነው። ኢንስታግራምም ቲክታክም እያየው ነው እና ግን እሱ ፖስት የሚያደርጋቸው ነገሮች ትንሽ ያስጨንቃሉ። ሁለተኛ ደግሞ ሃይሜና ብሩኬ በተከታታይ ሁለት ቀን ሶስት ቀን እንደዚህ ሲጠፉ ከጀርባ የሆነ ነገር የሚመጣ ነገር አለ። አስታውላችሁ ከሆነ እኔ በፊት በጣም እንትንላለው እና ጥፍት ሲሉ ሲመጡ በጥሩ ነገር አይመጡም ማለት ነው የሆነ ነገር። እና ለማንኛውም መጥፎ ነገር ሳይሆን ጥሩ ነገር ይዘውልን እንደሚመጡ ባለሙሉ ተስፋ ነኝ ማለት ነው። እና የብሩኬ ፖስቶች ግን ትንሽ የሚያስጨንቁ ናቸው ማለት ነው። በቲክታክ ገጹ ላይ ፖስት ያደረገው ቪዲዮ ነው። በእርግጥ ረጅም ነው፣ ግን መጀመሪያ ላይ ምን ይላል መሰላችሁ? ሞት አይቀርም ለማንስ የሚያስደስት ነገር ቢኖርም ሞት አይቀርም ብሏል። እውነት ነው፣ ከሞት ማንም ሰው አይቀርም። ሀብታሙም፣ ድሃውም፣ ጤነኛውም፣ የታመመውም ሁሉም ሂያጅ ነው። ግን ያንን ነገር አናስበም ማለት ነው እና ኢንስታግራምም ላይ የፖሰተው ነገር አለ። በእርግጥ የቲክታኩ ትንሽ ረዘም ያለ ነው። ኢንስተግራም ላይ የሆነ ጊዜ ከሆነ ጊዜ በኋላ እኮ ምንም ነገር ምድር አታስታውስም፣ ከታች ቀብራ በተረኞች ታስረግጠናለች ይላል። ይሄ ነገር እንግዲህ አስቡት ምን ማለት ነው። ብቻ የሆነ ቅኔው ትንሽ ከበድ የሚል ነገር ነው በእርግጥ ያው ከሞት ጋር ያገናኘዋል ማለት ነው። ከሞት ጋር የሚያገናኘው ነገር አለ። ከሞት በምድር ማንም የሚያስታውስም የለም፣ ደግሞ እዛ ከገባችሁ በኋላ ምንም የሚመጣ ነገር የለም ማለት ነው። ግን ተረኞች ረግጡናል ያለው ነገር ትንሽ እንትን ይላል ማለት ነው። ለማንኛውም ውድ ቤተሰቦቼ እንደዚህ ብሩኬ ባከን የሚያስጨንቅ ነገር ፖስት አታድርግ፣ ብዙ ልጆች እየተጨነቁ ነው እና ቪዲዮ ልቀቁልን፣ ኑልን። ትናንትና ራሱ ቀርተዋል። አርብ አርብ እንገባለን ብላ ነበር ሐይሚ። የሆነ ነገርማ አለ መሰለኝ። ቤተሰብ እንጃ፣ አላቅም ምን እንደገጠማቸው። ፈጣሪ ወቀው። ባለፈው ፕራንክ ተደራርገዋል። ጫት እንደ መቃም ምናም፣ ደግሞ እሱ ፒስ ሆነው ፈተውታል እና ምን ይሆን? ምንድን ነው የገጠማቸው? የምታወሯቸው ልጆች የላችሁም በውስጥ በውስጥ የምታወሯቸው ልጆች በእርግጥ፣ ችግሩ ምንድነው? የሆነ ነገር ሲፈጠር ስልክ አያነሱም፣ እነሱ ስልክ አይመልሱም፣ ቴክስትም ሲደወልላቸውም አይነሱም። ጭራሽ ስልካቸውን ሁሉ ጥፍትፍት ነው የሚያደርጉት እና ሰው ማታስጨንቁ፣ እባካችሁ፣ እባካችሁ ኑልን ነው የምለው። እኔ በቃ እንዴ፣ የሚዲያው ድምቀት እኮ ናችሁ፣ ድምቀት። እንደውም ሰሞኑን ወከባ ምናምን በጣም የሚያስጠላ ነገር እያየን ነው እና እናንተ ኑና እስኪ ፈታ ዘና በሉልን ማለት ነው። ቁም ነገር ትናንት፣ አሁን ብዙ ልጆች እየጠብቋቸው ነበረ በጉጉት ማለት ነው። አንደኛ ጌም ይጫወታሉ ሀይሚጌ ባለፈው በተከታታይ ሁለት ቀን ገብተው ከዚህ በኋላ አርባ አርብ እንመጣለን ብለው ነበር። እኔ ራሱ ጠብቃቸው ነበር ግን የለም አልመጡም። እና ብሩኬ ደግሞ ዛሬ ፖስት ያደረጋቸው ነገሮች የሆነ አላቅም እኔ ብቻ አላቅም ምን እንደሆኑ ግን እንደዚህ የሚያስጨንቅ ነገር ፖስት ባታደርጉ አደርጉ አሪፍ ነው። አንደኛ ተመልካች ይጨናነቃል። ችግር ካለ መፈታት ካለበት እንፈታለን። መደረግ ያለበትን ነገር ደግሞ እናደርጋለን። ቢያንስ ለሰው ብትናገሩ ወይንም ደግሞ እንደዚህ አልመጣም ዛሬ እንደዚህ ቪዲዮ አንለቅም ምናምን ብላችሁ ፖስት ብታደርጉ ብዬ ነው እኔ እኔ በበኩሌ ምክንያቱም ብዙ ሰው ቀን በቀን ስለሚጠብቋችሁ የሆነ ችግር ካለ ካልተመቻችሁ፣ ውድ ቤተሰቦቻችን ዛሬ ቪዲዮ አንለቅም በእንደዚህ በእንደዚህ ምክንያት ብላችሁ ማሳወቅ እንደዛ ቢሆን ጥሩ ነው። እንግዲህ ምን እንደሆኑ እኔ ምንም የደረሰ መረጃ የለም፣ ቤተሰብ ነገር ግን ያስጨንቃል የለመዳችሁ ሰው የሆነ በጉጉት እየጠበቃችሁ ጥፍት ሲሉ፣ በዛ ላይ ደግሞ አሁን ትንሽ የሚያስፈራው የብሩኬ ፖስቶች ምናምን የሆነ አለ አደለ። በቃ ውስጥ የሆነ እንደተረበሸ የሆነ ነገር እንደደረሰበት እንደዛ አድርጎ ነው የሚያሳየውና እንግዲህ ዛሬ እንጠብቃለን። እስኪ በተለመደው ሰዓት እንጠብቃቸዋለን። ጥሩ ነገር ጥሩ ዜና፣ ፈገግ ደስ የሚል ነገር ቪዲዮ ይዘውልን እንደሚመጡ አደራችሁን መጥፎ ነገር ወይንም ደግሞ በቃ የሚያስጨንቅ ነገር ይዛችሁ እንዳትመጡ እና እንደዛ ነው የምላችሁ፣ ውዶች ዬ ማሮች ዬ ማለት ነው ፍቅሮች ዬ ደግሞ አትጨነቁ፣ አትጨነቁ። የሰው ልጅ በሕይወት እያለ ብዙ ፈተናዎች ያጋጥመዋል። ያንን ፈተና ደግሞ በጸሎት በመጠንከር ማሳለፍ ይቻላል እና ሐይምዬ ብሩኬ ደግሞ በጣም ጠንካራዎች ናቸው። በጣም የሚገርማችሁ ነገር ከእንተና ማርክ ትናንትና ቪዲዮ ለቆ ነበረ ማለት ነው እና ለቸኮሌት ቀለበት ምናምን ፕሮሚስ ሲሆን አላርግለ እንደዛ እና ቀጣይ የብሩኬን እንፈልጋለን። የብሩኬና የጨረቃዋን የብሩኬና የጨረቃ ኮሜንት እያየው ማለት ነው በስመ አብ እንዲ ደስ እንደሚሉ በቃ ማለት የሆነ ይለያሉ። የብሩኬ ሐይሚ አድናቂዎች በቃ እነሱ ጥሩ ደረጃ ላይ እንዲደርሱላቸው የማይፈነቅሉት በቃ ድንጋይ የለም። እና አይዟችሁ ደግሞ ያሳያችኋል። ልክ እንደ አብርሽና እንደ ሩታ ማለት ነው። ሩታ እና አብርሽ ብዙ ፈተናዎችን አልፈዋል። ብዙ ፈተናዎች አልፈው ነገር ግን ዛሬ ላይ ጥሩ ነገር ላይ ደርሰዋል፣ እና ልክ ሐይሚዬም ቡራዬም እንደዛ ሆኖ ነው ማየት እኔ የምፈልገው። እውነት ነው የምላችሁ፣ እና እንደዛ ነው። ሰሞኑን ደግሞ እና አብርሽ እና ነጺ ነፂ የአብርሽ የድሮ ፍቅረኛው ምናምን ግን፣ ውዶችዬ፣ ድራማ ነው አሉ እኮ። በሚያሳዝን ሁኔታ ድራማ ነው አሉ። እውነት ግን ድራማ ነው ስትባሉ የማይገባችሁ ልጆች አላቸው። አንዳንድ ልጆች እና ነጺም ለመፈመስ ነው የመጣችው። ተነጋግረው ነው እየተባለ ነው፣ አትጨናነቁ። ለማንኛውም እኔ ቪዲዮ ሰርቼ ነበረ፣ ግን የሚሳደቡ ልጆች አሉ። እኔ እንደ ስድብ የምጠላው ነገር የለም፣ ስልችት ያለኝ ስድብ በቃ እውነት ነው የሚላችሁ። እና ሪሙቭ ነው የማደርገው፣ ስድባቸውን ራሱ አላስቀምጥም። በጣም የሚያስጠላ ነገር አንዳንድ ጊዜ እኔ ቪዲዮ መስራት ስትሰሩ አስተያየት ትሰጣላችሁ እኮ፣ ግን አስተያየት እንዳትሰጡ የሚያደርጓችሁ ሰዎች አሉ ይሆናል፣ አይደለ? ስድባቸው ራሱ አህያ ራሱ አይችለውም፣ አይደለም ሰው ቀርቶ ማለት ነው። በጣም የሚደብር ስድብ ነው የሚሳደቡት። እኔ ምንም የተሳሳትኩት ነገር የለም። እውነት ነው የተናገርኩት፣ ግን ከባድ ናቸው ውይ ነው የሚያስብለው።